ክብር ለጌታ ለኢየሱስ ይሆን። ከመጀመሪያው ትምህርት ሞር ደግሞ አንድ ክላሪፊኬሽን ልስጣችሁ። እንደተናገረው ትምህርት ለሰው አቅጣጫ ይሰጣል። ከአቅጣጫዎቹ አንዱ ምንድን ነው? በሉክዳን ላይ ግርዘት እግዚአብሔር አጠፋለሁ ይጠፋል ብሎ ስለተናገረ ሙሴ፣ ሰው የተለያየ ነገር ነፃ ለማውጣት እየደ ራሱ ቤቱ ላይ ነፃ ያወጣ ጉዳይ ነበር። አንደኛ ጴጥሮስ ምዕራፍ 14 ላይ ተርቁ 16 17 ስትሄዱት የእግዚአብሔር ፍርድ ሁሉ ጊዜ ከኛ ወደ ይጀምራል፣ ከቤት ይጀምራል። ምን ወይ ነው? እግዚአብሔር ሁሉ ጊዜ ኃጢያት ላይ ያለው ቁጣው አልበረደም። እስቲ ነው አሜን ነው። ኃጢያት ሁሉ ጊዜ እኛ እንደዚህ ተደላቀ የሚኖረው በልጁ ደም ውስጥ ስለተሰወረን ነው። ኃጢያት ጋር ጌታ ስለተስማማ አይደለም። ሁሉ ጊዜ በኃጢያት ላይ ያለው የእግዚአብሔር አመለካከት ሁሉ ጊዜ ትኩስ ነው፣ አይቀዘቅዝም። አሜን። አይመቸው።

በሀገር ጉዳይ ንሳ በመግባት በባል በባት ጉዳይ በሚስት ጉዳይ በውልጅ ጉዳይ ንሳ በመግባት ለዛሬ ግብዘት ወይ ነው። እናንተ በሚሰሩበት መስሪያ ቤት ለሆነ ለወደቀ ሰው ንሳ በመግባት ማታ በምናደርገው የጸሎት ጊዜያችን ንሳ በመግባት ጌታ ወይ ድም ተሳስቷል ይቅር በለዋክ ይቅር በላት ብለን እግዚአብሔርን የእግዚአብሔርን ይቅርታ በመለመን በመልቻ መንፈስ መቅሰፍትን ከአንድ ሰው ላይ ላነስ እንችላለን። ኢየሱስ ያድናል እየዘማችሁ ልጅ ነው። ኢየሱስ ስለ ዘላለም ያድናል። ክብር ለጌታ ለኢየሱስ ይሆናል። ሀሌሉያ እስ እኔ ስለሆነ ሰው ንሳ ሲገባ የሆነ ሰው ከሆነ ፍርድ ያመልጣ የትችት መንፈስ ካፌ ይውጣሉ። እኔ ማላጅ ነኝ። ንሳ ገባለታለሁ ንሳ ይገባላታለሁ። ምህረት እጠይቃለሁ በጸሎት ሊሞት ያለ ይድናል። ሊው ሊቀሰፍ ያለ ከመጥሰፍት ይመልሳል። እስ እኔ አዳኝ መሆን አለብን። አስመላጭ መሆን አለብን። ፈራጅ አልሆንም። ተች አልሆንም። ሚመለስ ይመልሰዋለሁ። ሰውን በመኮነን ውስጥ እየኮነንን ያለን ሰዎች አሁን አጣጫ ትመስላለች። አንድ የእግዚአብሔርን ቃል አነብና ጥቂት እጸል፣ ያለው ምንድነው? ዮሐንስ ወንጌል ምዕራፍ ሁለት ላይ ያለን ቃል አንብቤ ወደ ጸሎት ነው የሚሄደው። በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስ አንቺ ሴት፣ ከአንቺ ጋር ምን አለኝ? ጊዜዬ ገና ተጠበሰ አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድ አይሁድ እንደሚያደርጉት የመንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው ሁለት ወይም ሶስት እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙሉ አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው መሏቸው አሁንም ቀታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከረ በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና እያለ ይቀጥላል እዚህ ሲቸሽን ውስጥ አንድ ጥበብ ተናግረ በዚህ መንፈስ ለመጸለ እዛው የኢየሱስ እናት ማርያምም ታድማለች። ትምህርቱ ሰፊ ነው። ገና ሰርገኛው እየመጣ ባለበት ሰዓት ላይ ረጅም ጊዜ እንበስ ጠርጎ ያዘጋጆት ወይ ጠጅ ምን አደርገላቸው አለገላቸው ከአንቺ ጋር ምን አለኝ አላት። በጣም የሚገርመኝ ከአንቺ ጋር ምን አለኝ ጊዜዬ ገና ነው ስላላት ተናጋ ምን መጥቶ ነው ደግሞ ኢየሱስ ብላ አለነችው። አክፋ ካጠገቡ በኋላ ምን ያደረገችው? አሁንም መብቴው እሱ ጋር እንዳለ ስለሚታቅ እነዚህ ሰዎች ስለማያውቁ ኢየሱስን ካልጠየቁ አሁን ከገቡበት ችግር ስቃይ መውጣት ስለማይችሉት ምንድነ ያደረገችው? ሄዳ እሱ የምላችሁትን አድርጉ ብላ ሉክስ ሳዳ ያለችው። ስለዚህ እነዚህ ሰዎች ምንድነ ያደረጉት? ኢየሱስ ጋር ሄደው ጠየቁትላል። ኢየሱስን ምን አላቸው? ጋኖቹን ውሃ ሙሏቸው እስከ አፍ ድረስ ሙሉ። ሊጠረጓቸው ብሎ ምርት ነው ዘጣቸው። እነዚህ ሰዎች ወይን ጠጁ አልቆባቸው ውሃ ሙሉ የሚለውን ትዕዛዝ ተቀብለው እየተናደቁ ምን አይነት ነው ደግሞ ይሄ አላሉት። እሺ ብሎችን ሆኖ ተከታትለው በእምነት ጋኖቹን ውሃ ሙሏቸው። ሞላን ብሎም ለኢየሱስ ተናገሩት። እንዳልከን አድርገ ነው አላሉት። ኢየሱስ ደግሞ ቅዱትና ለአሳዳሪው ሲሰጡት፣ ባላቸው ሰዓት ለአሳዳሪው ሲሰጡት

አጠገብ ያለው ኢየሱስን ባለመጠየቅና ባለመጸለይ ምክንያት አሁን ሊሆን ያለን ነገር አሁን እንቀበል። አንድ ጥበብ ነገራችሁ፣ ጋኖችን ውሃ ሞ የሞሉት ያን ጊዜ ነው ያን ጊዜ ነው፣ ወይም ጠጅ ያገኙት ያን ጊዜ እንግዶቹን አስተናገዱት። ብዙ የሚያስፈልጋችሁትን ነገር ኢየሱስ አሁን ለቋል ግን መንፈሳዊ መርሆን ተከትሎ ተመርቶ የራስ ማድረግ የኛ ድርሻ ነው። ምድራዊ በረከት በሉት የጤና ፈውስ በሉት ተአምራት በሉት ድንቅ በሉት ምን በሉት ከኢየሱስ ተቀብሎ አሁን የራስ ማድረግ ተጠያቂ ድርሻ ነው። እስቲ ዛሬ ብሎ ከነዛ ይጠይቀዋለሁ መምህሩ ጋመጣለሁ አንድ ነገር ተጠቁም ያለው ፈውሱ ያለው እሱ ጋር ነው። ተአምራቱ ያለው እሱ ጋር ነው። ድንቁ ያለው እሱ ጋር ነው። ይህ እነዚህ ሰዎች መጥተው ጠየቁት። መሚር አንተ ጋ ነው የተባለው ጠይቅ ተብለናል ትሉት ነገራቸው ዘመን ጠቆማቸው ያንን ተከትሎ ባደረጉት ጊዜ ከጉድ ወጡት። ከምን ወጡት? ከጉድ ወጡት። ከነቀፈታ ወጡት። ከውርደት አሁን ቤታችን ከሁለት የሚታገኑበት ምስጢር ነው። ማወራው ኢየሱስ መጥቷል። ታምር ሰሪው ኢየሱስ አጠገባችሁን አለ። አለቀ ለምትሉት ጉዳይ፣ ተበላሸ ለምትሉት ጉዳይ፣ ራቀብን ለምትሉት ጉዳይ፣ ጠላት ሰዎች አልቃገቡ ወይም ለምትሉት ጉዳይ፣ ተዋረድኩኝ ለምትሉት ጉዳይ፣ አሁን ድንቅ ሰሪው አጠገባችሁ ነው። ጠየቁት። አሁን በሉ ከነጋ ተአምራት ሸ ከስበጥ ወጠዋለሁ። አሜን ነው መቼ አሁን ታይቀዋለሁ በሉት

እግዚአብሔር ያስለቅቀዋል፣ ተአምራትን ያስለቅቀዋል። ድንቅ ይሄዳሉ ሰማይ የፈቀደላችሁን እናንተ ግን ባለመጸለይ ሚቅረብ ለራሳችሁ ያላወረዳችሁትን ጉዳይ አሁን ግን መጸለይ ጀምሩ። ዛሬ ሊቆም ያለው ዛሬ ይቆማል። ዛሬ ሊቀጥል የሚገባው ዛሬ ይቀጥላል። ዛሬ ሊነቀል የሚገባው ዛሬ ይነቀላል። ዛሬ ታሪክ ይቀየራል። ውሃ ወደ ወይን ጠጅ ይቀየራል። እንደ ፋይልስ ካቴጋላባካቶሙስ ባዳሪ ሁሉ ሰው በእግር እንዲቆም ፈልጋል። የምናደርገው እንደዚህ ነው። ኢየሱስ ያድናል። ለጥቂት ጊዜ ሁሉ ሰው አሁን ጊዜያዊ ችግሩ ቃና ዘገሊላ ያለ ችግር እዛው ነበረ። በዚያም ደቂቃ ነው የተፈታው። የተፈታበት ምስጢር ዋናውን በማናገር ነው።

ሶስት ወራቶች ውስጥ ማይሆን ቀጥሮ ስለያዘ ዛሬ መሰበር ስላለ

ተሰበሰበሽ፣ ሁለት ዓመት ሆኗል። አንቺን ነፃ ለማውጣት ስመጸልይ ጀምሮ፣ ወይ ህይወትሽ ላይ ችግር አለ፣ መተከል አለብሽ። የሰማሽ ነው። የእግዚአብሔር ጸጋ አንቺን ነፃ ለማውጣት ሁሉ ኦኬ ነው። እና አንቺን አውቄ ሁለት ዓመት ይሆናል። እነዚህ ሁለት ዓመታቶች ሁሉ ነፃ እንደወጣሽ ነው ያለሽ። ነፃ ስለሚያወጣው እግዚአብሔር ጸጋ አመሰግናለሁ ጌታ ግን

ክርስቶስ የዳንኩት አዲስ ፍጥረት የሆንኩ ሰው ነኝ። ሰይጣን የዘር ሀረግ መርገም ከዛሬ ቀን ጀምሮ በነ ህይወት ላይ እድል ፈንታ የለው። ሞት እድል ፈንታ የለው። ድካም እድል ፈንታ የለው። ውከት እድል ፈንታ የለው። አፍርሽ ያለው

ተሰበረ ወጥመድ፣ ተሰበረ ለዘላለ ውስጥሽ የተናደደ ወይ የሚኮንነው ወይ እንዲህ ባይሆን ብሎ የሚያወራቸው ሰዎች አሉ። ለምሳሌ እንትና እንዲህ ባያደርገኝ ኖሮ እንትና እንዲህ በሆን ኖሮ ብለሽ ቂም የያዝሽባቸው ሰዎች በንሳ ያልጨረስ ጭባቂ ሰዎችን ታስታውሻለሽ። ይቅርጥያቸዋለሽ ያጫለሽ ዘመንሽ ፈታ ይላል። እሺ፣ ጥቂቱ ማጫው አሁን ነው ወይስ ከዚህ በፊት ነው ያጫው? አ በኢየሱስ ስም እሺ። ገደላቸው ይቅር ብያለሁ፣ ፈትቻቸዋለሁ። ጌታ ሆይ ለነም ይቅር በለኝ